እንኳን እንኳን እንኳን እንኳን ለደመራና ለመስቀል በዓል ለታላቁ በደማቅ ለምናከብረው ለአደባባይ በዓላችን እንኳን በሰላም አደረሳችሁ አደረሰን። ውድ ኦርቶዶክሳውያን ቤተሰቦቼ ለዚህ ችለት ያደረሰን መድኃኔዓለም አምላካችን ክብርና ምስጋና ይድረሰው። እጅግ በጣም ወቅታዊ በሆኑ በዓሉን ዕለቱም ያማከሉ ቪዲዮችን ይዤላችሁ መጥቻለሁ። ዲያቆን ኃይለ ሚካኤል ነኝ። ከሰሞኑ የመብርሃን ስላኖ ቀደደች የተባለችው ልጅ ተይዛለች በህግ ቁጥጥር ስር ውላለች የሚባል ዜና እየተሰማ ነው። ስለሱም አንዳንድ የምናነሳቸው ነገሮች አሉ። ድንቅ የሆኑ ቪዲዮዎች ናቸው ያሉት። ውድ ቤተሰቦቼ ሰብስክራይብ ካላደረጋችሁ ኦርቶዶክስ ይሁን ሰብስክራይብ አድርጎ መድኃኔዓለም አምላካችን በመስቀሉ ኃይል ኃይል አጋንንትን ከሁላችን እግር በታች ስል ይቀጥቅጥልን ይጣልልን። በመዝሙር እንጀምርስ የዛሬ ኢየሱስ ክርስቶስ ግን ለምንድን ነው በእንጨት መስቀል የተሰቀለው? ለምን በወርቅ መስቀል፣ ለምን በብር መስቀል፣ ለምን በነሐስ መስቀል አልተሰቀለም? እነግራችኋለሁ ይሄንን መናገር ግዴታዬ ነው የክርስትና ግዴታዬ የእናንተ ደግሞ የውዴታ ግዴታ ሸርኮፒንክ ኮፒንግ ላይክ እየደረጋችሁ ለወንድሞቻችሁ ኦርቶዶክሳውያን ማዳረስ ብቻ ነው እና ለምንድን ነው ኢየሱስ ክርስቶስ በእንጨት መስቀል ላይ የተሰቀለው ካላችሁኝ አይውላችሁ አዳም እግዚአብሔርን የበደለው ወርቅ ሰርቆ አይደለም ብር ሰርቆ አይደለም ነሐስ ሰርቆ አይደለም ምን አድርጎ ነው እንጨት ቀጥፎ ነው ታዲያ ኢየሱስ ክርስቶስ አዳም እንጨት ቀጥፎ ቢበድለው በእንጨት መስቀል ላይ ተሰቅሎ የአዳምን በደል በመካስ አዳምን አዳነው ማለት ነው በምን ተሰቅሎ በእንጨት መስቀል ላይ የኛ አባት የኛ ጌታ የኛ መድኃኒት ኢየሱስ ክርስቶስ እንጨት ቀጥፈን ብንበድለው በእንጨት መስቀል ላይ ተሰቅሎ ከገባንበት የሲኦል ጉድጓድ ከገባንበት የመከራ አረንቋ ከነበረብን መርገም አዳነን አዳነን። በዚህ መስቀል አድኖናል። መስቀሉ ኃይላችን ነው። ታዲያ ስለ መስቀሉ ነገር ስናወራሁን የመስቀሉ ነገር ሞኝነት የሆነባቸው ሰዎች አሉ። ለኛ ግምናችን ነው የእግዚአብሔር ኃይላችን ነው። እስኪ ሰይጣን ይቃጠል። ሁላችሁም ኮመንት ላይ ግቡና መስቀል ኃይላችን ነው እያላችሁ ጻፉልኝ። እንደው ማንም ሳይጽፍ እንዳይሄድ ስወዳችሁ፣ መስቀል ኃይላችን ነው እያላችሁ ሰይጣን ድል የተደረገው በዚህ መስቀል ነው። ሁላችሁም ጻፉልኝ። ደግሞ ገና ስለ መስቀሉ ገና ብዙ ማወቅ ያለባችሁን ነገር በዩቲዩብ እሰራላችኋለሁ። እየገባችሁ ተከታተሉ። የኔ ዩቲዩብ ይሄኛው ነው፣ ከ17000 ተከታይ በላይ ያለው ማለት ነው። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አድርሱልኝ። ላይክ አድርጉ፣ ቪዲዮቱ ስለሚጠቅማችሁ ፎሎ ማድረግ አትርሱ። እወዳችኋለሁ። ክብር በሉልኝ። እንኳን አደረሳችሁ። እንኳን አብረን አደረሰን። ድርግሚት ወንድማችን ቃልዮትን ያሰማልን ሁላችሁም፣ ኮሜንት ላይ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። ሁላችሁ ኮሜንት ላይ ጻፉ። ኃይለ አጋንንትን መድኃኒዓለም አምላካችን በመስቀሉ ጠርቆ ያኔ እንዳሰረው አሁንም ከሁላችንም ላይ ያጥፋልን። እስመ ነገረ መስቀሉ ሰ በዱዑቱ በሀበ ጉላን ወለነሰ ለላመና ኃይለ እግዚአብሔር ውእቱ ብሎ የተነገረው የመስቀሉ ኃይል የመስቀሉ ምስጢር የመስቀሉ ነገር ለአይሁድ ስንፍና ነው፣ ለእኛ ለምናመን ግን የእግዚአብሔር ኃይል የተገለጠበት ነው። አንድ ማይድ ነው፣ ሁለተኛ የእግዚአብሔር ኃይል የተገለጠበት ነው። ይሄን ለምንድን ነው ኃይል የተገለጠበት? ይሄን ይሄ መስቀል ይሄን ብናይ ብር ነው፣ አንዱም ብናይ ብረት ነው፣ አንዱም ብናይ መዳብ ነው። ብሩም ይጠፋል፣ ብሩ ወርቁ ብሩም ይጠፋል፣ ብረቱም ይዝጋል፣ ናሱ መዳፈር ይለወጣል እንጨቱም ይነቅዛል። የክርስቶስ መስቀል ሲያዩት ደካማ ነው፣ መሳለቂያ ነው ለሰው ለእኛ ግን ኃይል እግዚአብሔር ነው። እኛ ለምንድን የእግዚአብሔር ኃይል ነው። እባካችሁ ሁላችሁ ኮሜንት ላይ መስቀል ኃይላችን ነው እያላችሁ ሁላችሁ፣ ክርስቶስ መስቀል ኃይላችሁ ይሆንላችሁ። ሁላችሁ ኮሜንት ላይ መስቀል ኃይላችን ነው እችም ብቻ ብዙም አይደለም፣ ሁላችሁም ጻፉ። ኃይል አጋ እንትን በድጋሚ ቀጥቅጦ ይጣልልን

ደስ የሚሉ መዝሙሮችን ዛሬ እየሰማን ነው። መስቀል የመዳን ቃል ነው። ክርስቶስ የሞተው ስለ ኃጢአት ነው። የመስቀሉ ቃል የወንጌል ቃል ማለት ነው። መስቀል የጥልን ግድግዳ ያፈርሳል። በሰው ልጆች መካከል የነበረው የጠብ ግድግዳ የፈረሰው በመስቀል ነው። መስከረም 17 ቀን በ327 ዓመተ ምሕረት በጎለጎታ ንግስቲቷ ያሰራችው ቤተ መቅደስ ቅዳሴ ቤቱ ከበረ። መስቀሉ የተገኘው መጋቢት ወር ቢሆንም በመጋቢት ወር ታላቁ የጌታ ጾም ስለሚውል በዓሉ ወደ መስከረም 17 ተዛውሮ እንዲከበር ተደረገ። ውድ ቤተሰቦቼ ጥልቅ የሆኑ ስለ ዕለቱ ስለ ዛሬቱ ዕለት ስለ በዓሉ ጥልቅ የሆኑ ሚስጥሮችን ወደኋላ እንመለከታለን። እዚህ ጋር የአባ ሕፃን ቪዲዮ ይታይኛል። እስቲ ተናገሩት። ነው ከመናገር በፊት እንስ ማስቲ ዛ ውጭ ግን ምንም አይነት ነገር ቲሸርት፣ ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ፣ በተለይ የእመቤታችን ስዕል እዛ ይዘን ወጣን ማለት እራሳችን የእመቤታችን የመብራንስ ስላለው ይዛችኋት ትውጡ ይላሉ። ደግነ እንግዲህ አባቶች የተባሉት የማርያምን ስዕል ነው እንዳትይዙ ብለው ቢያወግዙም ቢከለክሉም፣ ወጣቱ ግን እንደዚህ በአማራ መልኩ የማርያምን ስዕል ነው ከፍ አድርጎ ይጀምራል፤ አያቆምም። እና አንድ በጣም ደስ ያለኝ ኮሜንት አለ፣ በእውነት በዚህ ቪዲዮ ላይ የተደረገ ኮሜንት። በዚህ ዘመን ከመናፍቃን ከአህዛብ በላይ የቤተ ክርስቲያን ፈተና የሆኑት የቤተ ክርስቲያን አባቶች ተብዮዎች ናቸው እሚል ኮሜንት አስቀምጧል። በጣም ነው ደስ ያለኝ። እግዚአብሔር እውነታውን ነው እንግዲህ። ትላንት በትላንትናው ቪዲዮ እንደዛ አመስግነናቸው ሳንጨርስ አሁን ተገልብጠው መጥተው አባ ሕፃን ድሮ ወደ ነበረውበት ጭቃ ተመልሰዋልና፣ የመብርሃን ስላድነው አትያዙ ማለት ከባድ ነው እግዚአብሔርን ይህ አርቲስት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለብርሃነ መስቀሉ በዓል አደረሳችሁ። ሁለ ቪዲዮ ሰር ይሻሉ አሁን ከመሸ ማለት ነው። ምክንያቱም መልእክቱም ጥሩ አይመጣውም በሚለው እንዳይታሰብ እንጂ እኔ መጥፎ መልእክት አስተላልፌ አይደለም። ግን ይህንንም ቲሸርት ነገ ለብሼ መምጣት ይችላሉ። እንኳን አይደለም እማምንባትን የኔን እናት ኪዳነ ምሕረትን አርጌ

አባቶች ቀለው የተገኙበት አባ ልፍቶት ወሪፍቱ ነው። ለወንድማችን አርቲስት ነው። ይሄን ልጅ የምታውቁት ከሆነ ብቻ በጣም ብዙዎች ናቸው። እነዛ ሁሉ ቪዲዮዎች ላቀርብላችሁ አልችልም። በጣም ብዙዎች ናቸው። በዚህ ጉዳይ ምዕመናን፣ የቤተክርስቲያን ልጆች ቅጥል ብለው አስተሳሰብ አስተሳሰብ ይሰጡ ያሉ እና የማርያምን ስዕል ነው መስቀል አደባባይ ይዛችሁ አትውጡ ብለው በድፍረት ተናግረዋል። አባ ህፃን እንደስማቸው የሆኑ አባት ናቸው። ለማንኛውም እኔ ብዙ አላወራም። እናንተ አስተሳሰብ አስተሳሰብ ኮሜንት ላስቀምጡልኝ

ከባድ ነው። ከባድ ጊዜ ላይ ነው የደረስነው። ውድ ቤተሰቦች፣ ሰዎች ስዕሏን አትያዙ። ይገርማል። እግዚአብሔርን የዘንድሮ የደመራው ቋሚ ምሰሶ ወዴት በኩል ነው የሚወድቀው? በሰሜን በኩል ሲወድቅ፣ በምስራቅ በኩል ሲወድቅ፣ በደቡብ ሲወድቅ፣ በምዕራብ ሲወድቅ፣ የምን ምሳሌ ነው? ዘመኑ ምንድን ነው? እነግራችኋለሁ እጃችሁን ፈታ ፈታ አድርጋችሁ ለሁሉም ሼር ኮፒንግ እያደረጋችሁ አዳርሱልኝ። ቪዲዮ ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ ካላደረጋችሁ ፎሎ አድርጉ። ይህ ችቦዎቹ ሁሉ የሚደገፉት መካከል ላይ የሚተከል የደመራ ምሰሶ ነው። እናም የዘንድሮ የደመራ ምሰሶ ወዴት በኩል ነው የሚወድቀው ካላችሁኝ እሳቱ በደንብ ወደ በላው በኩል ነው ወደ ሰሜን ሲወርቅ ዘመኑ እንደዚህ ነው፣ ወደ ደቡብ ሲወርቅ ዘመኑ እንደዚህ ነው፣ ወደ ምስራቅ ሲወርቅ እንደዚህ ነው፣ ወደ ምዕራብ ሲወርቅ ዘመኑ እንደዚህ ነው የምትሉ ሰዎች ከየት ነው ያገኛችሁት? ማን ነው እንደዚያ ብሎ ያስተማራችሁ? የትኛዋ ቤተ ክርስቲያናት የመስቀሉ ቋሚ እንጨት ወደ ሰሜን ሲወርቅ ዘመኑ እንደዚህ ነው ብላ ያስተማረቻችሁ? ከየትኛው መጽሐፍ ላይ ነው ያገኛችሁት? የትኛው የቤተክርስቲያን መጽሐፍ ላይ ነው ያገኛችሁት ካለ ንገሩኝ፣ እኔም ልወቀው፣ ማወቅ እፈልጋለሁ። ከሌለ ግን የራሳችሁ ፈጠራ ነው ማለት ነው። ስለዚህ የዘንድሮ የደመራ እንጨት የት በኩል ይሆን የሚወድቀው እያላችሁ ሰፍ አትበሉ፣ አትጓጉ። በቃ እሳቱ በበላው በኩል በደንብ አድርጎ እሳቱ በበላው በኩል ይወድቃል። ሌላ ተአምር አትፍጠሩ፣ የእውነቴን ነው። ለማንኛውም ግን እንኳን ለብርሃነ መስቀሉ አደረሳችሁ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ፣ ቤቱን ፎሎ ማድረግ አትርሱ። እወዳችኋለሁ። ክብር በሉልኝ። መልካም በዓል ይሁንላችሁ። ነገ መስከረም 16 እንዲሁም ደግሞ 17 እንኳን አደረሳችሁ። ደረሰ ደረሰ ደረሰ! ዲያብሎስ የተዋረደበት እኛ ክርስቲያኖች ደግሞ ድል የነሳንበት ታላቁ የቅዱሱ ዕጸ መስቀል ክብረ በዓል ደረሰ። ቆይ አንድ ጊዜ እንዳታሳልፉት። ወደ ዋናው ጉዳይ ከመግባቴ በፊት ለቅድስት እሌኒ መዳን ያለም ኢየሱስ ክርስቶስ ቅዱሱን ዕጸ መስቀል በዓሉን ላከበሩ ሰዎች ቅዱሱን ዕጸ መስቀል ላከበሩ ሰዎች የቅዱስ ዕጸ መስቀልን በአንገታቸው ላይ ላሰሩ ሰዎች ምን አይነት ቃል ኪዳን እንደሰጣት አንድ ጊዜ ልንገራቸው። ይህን ቪዲዮ ኮፒሊንክ ማድረግ እንዳይረሳ ጠይቃለሁ። በደሜ የከበረ የመስቀሌን ስም የሚጠራውን ሰው እርሱን እምረዋለሁ። በቅዱሱ መስቀሌ ስም በተሰየመች ወይም ደግሞ በተሰራች ቤተ ክርስቲያን ውስጥ ገብቶ የለመነውን የጸለየውን ሰው በሙሉ በምድር እያለ ጸሎቱን እሰማዋለሁኝ፣ በሰማይ ደግሞ መላእክት እንኳን ክብሩንና ሰርላ ደስታውን ወደማያውቁት ወደ ትልቅ የመንግሥተ ሰማያት አዳራሽ ያለ ወቀሳና ያለ ከሰሳ አስገባዋለሁ። አስገብዋለሁ። ለከበረ ለቅዱሱ እፀ መስቀሌ ክብረ በዓል ሲል ከሩቅም ከቅርብም ተጉዞ በእግሩ የመጣውን ሰው በሙሉ ወደ መቃብሬ ወደ ኢየሩሳሌም ጎለጎታ እንደተጓዘ እኔ እቆጥርለታለሁ። ድርሳነ መስቀል ወይም ደግሞ የመስቀልን ነገር የሚናገር ማንኛውን መጽሐፍ የጻፈ፣ ያጻፈ፣ የሰማ፣ ያሰማ፣ ያነበበ፣ ያስነበበ፣ የተረጎመ፣ ያስተረጎመ በጥቡ ሁሊና ሆኖ ቀጥ ብሎ ቆሞ የሰማ የመጽሐፉን ገበታ የሳሞን እንዲሁም ደግሞ ድርሳነ መስቀሉ በተነበበበት ውሃ የተጠመቀ እንዲሁም ደግሞ የጠጣ ሰው በሙሉ እኔ በሕይወት መጽሐፍ በአምደ ወርቅ በወርቅ ቀለም ስሙን እጽፈዋለሁ አለ መድኃኔ ዓለም ኢየሱስ ክርስቶስ። ለዚህም አይደል እንዴ እንደ ቅዱሱ አባታችን እንደ ቅዱስ ጳውሎስ በመስቀሉ እንመካለን። መመካትን ብቻ አይደለም የጌታችንና የአምላካችን የኢየሱስ ክርስቶስ ቅዱሳን እግሮቹና እጆቹ በችንካር ተቸንክረው ስለዋሉበት፣ አዎ ለምእመናን ድህነት፣ ለሰው ልጆች ድህነት ሲል በችንካር ተቸንክሮ ቆሞ ስለዋለበት በዚህ በደሙ ለዋጀው ለክቡሩ መስቀል እንሰግዳለን የምንለው ነቢየ እግዚአብሔር ቅዱስ ዳዊትም በመዝሙረ ዳዊት በትንቢቱ እግሮቹ በቆሙበት ስፍራ ሁሉ እንሰግዳለን አለ። ቅዱሱ ዕፀ መስቀል ደግሞ አንዱና ዋናው ነው ወገኖች። ለዚህ ሆኖ ቅድስት ቤተክርስቲያናችን በቤተክርስቲያኗ በጉልላቷ ላይ ከፍ አድርጋ የሰቀለችው ምን እርሱ ብቻ እኛ ምእመናን መታወቂያችን ስለሆነ በማተባችን ላይ አስረነዋል። ካህናት አባቶቻችን ደግሞ በእጃቸው ይዘው ሁል ጊዜም ቢሆን እንሳለመዋለን እንዳሰስበታለን። እጅግ በጣም ይገርማል እኮ። መስቀል የክርስቲያኖች ተስፋ ነው። መስቀል የሙታን ትንሣኤ ነው። መስቀል የእውራን መሪ ነው። መስቀል፣ አዎ መስቀል ትንቢተ ነቢያት ነው። መስቀል ስብከተ ሐዋርያት ነው። መስቀል ክብረ ሰማዕታት ነው። መስቀል የጻድቃን ሞገስ ነው። መስቀል የመነኮሳት ጽሙና ነው። መስቀል የደናግላን ንጽሕና ነው። መስቀል ለዓለም ሰላም፣ መረጋጋት፣ ፍቅርና አንድነት ነው።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 ሁለቱን ወንድሞቻችን እግዚአብሔር አምላክ ቃልዮትን ያሰማልን። ስለ በዓሉ ጥልቅ የሆነ መረዳት፣ ጥልቅ የሆነ ትምህርት አግኝታቸዋል ብዬ አስባለሁ። ውድ ቤተሰቦቼ ሁን የመስቀሉን ኤአይን እንዲህ ሁሌ ለመልካም ነገር ብንጠቀምናለ እግዚአብሔር። በኤአይ የተሰራ ቪዲዮ ደስ ይላል። እግዚአብሔር ወደ እናንተ እንዲመጣ ከፈለጋችሁ ዝክር ዘክሩ፣ ሳንቲም ለቤተ ክርስቲያን ስጡ፣ በጣም ብዙ ስግደት ስገዱ፣ ብዙ ጾም ጾሙ፣ ብዙ ድግስ ደግሳችሁ አብሉ አይደለም ያለ። መጀመሪያ ዘያሐውር በንጹህ መጀመሪያ ንጹህን ነው ያለው ማለት ስለት ስላመጣህ የወርቅ ቤተ ክርስቲያን ስለሰራ እግዚአብሔር የሚያድርብህ እንዳይመስልህ። መጀመሪያ የሚያድረው እግዚአብሔር በንጹህ እጅ በንጹህ ሰውነት ነው የሚያድረው። ዛሬ መዝሙር፣ በቀራንዮ ጎልጎታ በክርስቶስ መስቀል ጠል አድል ተመታ በቀራንዮ ጎልጎታ። አንተ ብትንቀኝ እንኳን ቅር አይለኝም። ሰላማዊ ኑሮ መኖር ከፈለጋችሁ ወጣቶች እንደዚህ ኑሩ። በጌታችን ዘንድ ያለው ይህ ሐሳብ በእናንተ ልብ ካለ ሰላም ነው የምትሆኑት ቢያመናጭቃችሁ ቢንቃችሁ፣ ቢያጥላላችሁ፣ ቢበልጣ አትጨነቁ። በጣም ነው ደስ የሚላችሁ። ልታከብሩት ነው፣ ትከሻውን የምትሸከሙት የጎደለውን ነው የምትሞሉለት፣ ሽንቁሩን አይደለም የምታሰፉለት። ሲከሳ ነው የሚጨንቃችሁ፣ ሲገረጣ ነው የሚጠባችሁ። አትፎካከሩም፣ አትወዳደሩ። ሀብት እንዲኖራችሁ፣ ጤና እንዲኖራችሁ ከፈልጋችሁ አስሩ ቃላትን መጠበቅ ኢታምልክ ባይድ አምላክ ዘይን ወይ፣ እኔ በቀር ሌላ አምላክ አታምልክ። በሐሰት አትመስክር። ሰንበትን አክብር። የባልንጀራህን ገንዘብ አትመኝ። ወደ ባልንጀራህ ሚስት አትሂት። የእግዚአብሔር አምላክህን ስም በከንቱ አትጥራ። እነዚህን ቆጥራቹ ጽፋቹ ስሯቸው። እነዚህ ስትጠብቋቸው ሀብት ከቤታቹ ደጃን አንኳኩቶ ይመጣል። ሀብት፣ ገንዘብ፣ ጤና፣ ምድራዊ ብልጽግና እንድታገኙ አስሩን ቃላት ጠብቁ። እችን በአእምሯችሁ ያዙ። እነ ያዙነት ሰይጣን ምንድን ነው እንደዚህ የሚያስቀ? አንዱ ነዋ። አንዱ ምን? አንዱ በዚህ እያለፈ እያለፈ ምን አጓጓኝ ምን ቢል ጥሩ ነው? ምን አለ? በዚህ እያለፈ ቅድስት ሀገር ኢትዮጵያ አላለም። እና ታዲያ ምኑ ያስቃል? ቅድስት እኮ ነው ያለው እና ልክ እኮ ነው። ከዘጠና አምስት ፐርሰንት በላይ ሃይማኖተኛ ህዝብ ያለበት አለ። ከ95% በላይ ሃይማኖተኛ እንዳትስቅ። ይኸው ትስቅና ፖላይ ዘቅዝቄ ነው የምሰቅልክ። እስቲ ሳቅ። ትስቅና ያው በቤንዝል አርከፍክፌ ነው የማቃጠልክ። እስቲ ሳቅ። ትስቅና ፊት ላይ አሲድ ነው የምደፋብክ። እስቲ ሳቅ። ትስቅና ልጅህን ነው የምደፍርብ እስቲ ሳቅ። መልክቱ ገብቷቸል ብዬ አስባለሁ። ሃይማኖተኛ አንሆን ነጠና ብቻ አደግድገን መንፈሳዊ መምሰል ብቻ ሳይሆን መሆንም አለብን የሚል መልክት ነው። በእውነት ትልቅ መልክት ነው። እነዚህ ልጆች የሚሰሩት በጣም ደስ ይለኛል። ቲክቶክ ላይ እግዚአብሔር ይባርካቸው። እንደው ለቀልድም እንኳን ክርስቲያኖች አይባሉ። አንዳንድ ሰው አለ ራሱን ብሎ እኔ ስጠረጥር ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? እንዴት ሰው ራሱ ላይ ያሟርተ በጣም እኮ ነው የሚገት ታዩትና ራሳችሁን ሳይኖርብኝ ግን አይቀርም ነገረ ሥራ ራሱ ግሬ ይገባው ነው እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛ ነው ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ አይገርማችሁ ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቷል። ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል። እግዚአብሔር በተናቀ ነገር መስራት የእሱ የተለመደ ነገር ነው። ሲጀመር ተዉት፣ የተናቀ ነገር ይዞ መስራት ይቅርና የእኛን ራሱ ሰውነት ለመወር ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ የተናቀ ነገር መስራት የእሱ የተለመደ ነገር ነው። ሲጀመር ተውት፣ የተናቀ ነገር ይዞ መስራት ይቀርና የእኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል አበው መነኮሳት። በዜና አበውና በመጽሐፈ መነኮሳት እኮ ስናነብና መርምረንም ስናገኝ የእግዚአብሔር ረድኤቱን ቸርነቱን የሚጠብቁትና የሚነፋፈቁት የለመኑትን ልመና ሲሰማቸው ብቻ እኮ አይደለም እርሱ የታመመውን እርሱ ለነሱ ሲል የከፈለውን ዋጋ የሚመስልም ህማም እንዲመጣባቸው ይለምናሉ። ይህ አይነቱ እኮ ነው አቡነ ተክለ ሃይማኖት የሆድ ጽኑ ቁርጠት እያመማቸው ያንን ሁሉ መከራ የታገሱትና ያንን ሁሉ መከራ እሺ ያሉት። ቅዱስ ጳውሎስ ጽኑ የሆነ የወገብ ህመሙን፣ የራስ ምታቱን፣ ቅዱስ ጢሞቴዎስ የሆድ ቁርጠቱን፣ ይህንን ሁሉ መከራ፣ ይህንን ሁሉ ጭንቅ የያዘውን ሰው እነሱ ሲፈውሱ እነሱ ራሳቸው ግን ጤነኛ መሆን የከበዳቸው ያንን ጤና ለራሳቸው ማግኘት ከብዷቸው፣ እንዳይመስላችሁ ያ ጤና ስለ ክርስቶስ የሚሸከሙት መስቀል ስለሆነላቸው ህመማችንን አንጸየፈው። ክርስቲያኖች የጌታችን መስቀል እንደሆነ እንድናምነው ግን የእግዚአብሔር ልባችንን ይክፈትልን፣ አሜን። መምህራችን ቃሉን ያሰማልን፣ መንግሥተ ሰማያትን ያወርስልን፣ መድኃኒዓለም። ውድ ቤተሰቦቼ እስቲ የመጨረሻ አንድ ቪዲዮ ተመልክተን የዛሬ ቪዲዮችን እንጨርሳለን። የማርያምን ስዕል ነው የቀደደችውን ልጅ ሁለቋታላችሁ ቪዲዮ ሰርቼ የነበረ እኔም እና እስቲ ተያዘች የሚል ነገር ዜና ተሰምቷል። አስቲችን ቪዲዮ እንመልከት። በቁጥጥር ስር ውላለች። ከሰሞኑን እንግዲህ እች ልጅ ማለት ነው በማህበረ ሚዲያ የማርያምን ምስል በመቅደድ እና በማስተላለፍ ማለት ነው ብዙ ኦርቶዶክሶችን አስቆጥተ ነበረ። ታዲያ አሁን ላይ እንደወጡት መረጃዎች ከሆነ በቁጥጥር ስር መዋሏም ተገልጸዋል። መረጃው መረጃው እጅግ የተሳሳተ ነው። እህታችንም የተሳሳተ መረጃ ደርሷት ነው። እናንተ ቪዲዮ ላይክና ኮፒ ሊንክ እያደረጋችሁ ክብር ለቤተ ክርስቲያን ይሰጥ እያላችሁን ኮሜንት ሴክሽን ላይ እየጻፋችሁ የመደመር ምልክት ካለ እሱን ተጭናችሁ ለሃይማኖት ተቋማት ህብረት እንድታደርሱልኝ ይህን ቪዲዮ ጠይቃችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳ ካህናት ይቃጠላሉ። ካህናት ይታረዳሉ። አልፎ ተርፎ ደግሞ የምትገለግልባቸው ነዋያ ቅድሳት ክብራቸውን እያጡ በአደባባይ መዘበቻ ሲሆን እንደው የኢትዮጵያ ሃይማኖት ተቋማት ህብረት መረጃው ይላችሁ ሞይ አንድ መግለጫ እንኳን ለዚች ቤተክርስቲያን ማውጣት እንዴት ይሳነዋል? ይሄንን ጥያቄ ሁላችሁም እንታደርሱልኝ ጠይቃችኋለሁ። ወንድማችን ትክክለኛውን መረጃ ስላልደረስከን እናመሰግናለን። አንዳንዴ አንዳንድ ልጆች እንዲህ እየፈጠኑ ዝም ብሎ ሳያጣሩ ያልሆነ ነገር ሼር ያደርጋሉ። አሁን ዜና ዘጋቢውም መረጃ ሰጪውም ስለበዛ በቃ በመፍጠን ቀድሜ እኔ ልገኝ ልቅደማቸው ሌሎችን በሚል ፉክክር ሳያጣሩ እየወጡ ነው። እና እነዚህ ያን ነገሮችን አጣርተን እንስማ። ልጅቷ አልተያዘችም። እኔም እዛም እዚህም ለማፈላለግ ሞክር ያለው እና ምንም እንዲህ የተረጋገጠ ነገር የለም። ዝም ብሎ ወሬ ነው እስካሁን ድረስ ልጅቷ አልተያዘችም። በጣም ያሳዝናል። ብዙ ነገር አውርተናል። እኔ አልደጋግምም። አገሪቱ ለሕግ ካለ በእውነት ሕግ ካለ በድጋሚ እንላለን። እቺ ልጅ ሕግ ቁጥጥር ስለቷል። ወንድማችን ባሮኩም ይፈታ፣ ፍትሕ ለወንድማችን እንላለን። መልካም በዓል ይሁንላችሁ፣ ይሁንልን። ውድ ቤተሰቦቼ ስቦቼ ቪዲዮዎች ይንን ይመስሉ ነበር። እስከ ፍጻሜ ስለተከታተላችሁ አመሰግናችኋለሁ። ዲያቆን ኃይለ ሚካኤል ነበርኩ። ሰብስክራይብ ካላደረጓችሁ ሰብስክራይብ አድርጉ። ኦርቶዶክስ ዩ እንዲህ ትምህርቶችን ምንማርበት ወቅታዊ መረጃዎችን ምንለዋውጥበት ኦርቶዶክሳዊ ቻናል ነው። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በዚህ መዝሙር የዛሬ ቪዲዮአችን እንጨርስ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው። የሚያጸናን መስቀል ነው፣ መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ እናምነዋለን። ያመን ነው እኛ በመስቀሉ እንድናለን ድነን አለን መስቀል